ሰላም የቦረና ባሬንቱ ቻነል ተከታዮቻችን፣ የዕለቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጃለኔ መቃሳ። በመጀመሪያም አርዕስተ ዜና፣ በምስራቅ ሸዋ ዞን ዝቋላ ደብረ ከዋክብት ገብረ መንፈስ ቅዱስ ገዳም ግድያን የኦሮሞ ነፃነት ሰራዊት ኮነነ፣ በቀጣይ የክረምት ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ እንደሚኖር ተነገረ፣ የኤሌክትሪክ አገልግሎት ታሪፍ በአራት መቶ እጥፍ እንደሚጨምር ተገለጸ የሚሉ አዳዲስ መረጃዎችን ይዘናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። በምስራቅ ሸዋ ዞን ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ግድያ የኦሮሞ ነጻነት ሰራዊት እጁ እንደሌለበት ገለጸ። በኦሮሚያ ክልል ምስራቅ ሸዋ ዞን ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ሰኔ 13 2017 ዓ.ም በተፈጸመው ጥቃት የኦሮሞ ነጻነት ሰራዊት ሙሉ በሙሉ ግድያ ውስጥ እጁ እንደሌለበት በአካባቢው የሚንቀሳቀሱ የኦሮሞ ነፃነት ነጻነት ሰራዊት አባላት ለቦረና ባሬንቱ ቻናል ሀሳባቸውን ገልጸዋል። በተለያዩ ቦታዎች በየጊዜ ጥቃቶች እና ግድያዎችን ሲፈጽሙ የኦሮሞ ነጻነት ሰራዊት ላይ መለጠፍ እና ለፖለቲካ ቁማር ማዋል ስራቸው መሆኑን ገልጾ አሁንም ተፈጽሟል በተባለው ጥቃት እጁ እንደሌለበት ሙሉ በሙሉ አረጋግጠዋል። በተጨማሪም የሰብአዊ መብት ጥሰቶችን ለመፋለም የሚታገል ሰራዊት እንደዚህ አይነት ክፋት እንደማይፈጽምም አክሎ ገልጸዋል። የኦሮሞ ነጻነት ሰራዊት በስነ መግባር የታነጸ ታጋይ እና የጠራ ዓላማ ያለው ነው። ሆኖም ስሙን ለማጠልሸት የተሸረበ ሴራ ነው ሲሉ ድርጊቱን ኮንነዋል። በአጠቃላይ የኦሮሚያ ዞኖች በመንግስት ታጣቂዎች እና በወራሪ ፋኖ ቡድን ግድያ እና ዝርፊያን በተደጋጋሚ ሲፈጽሙ ተስተውለዋል። ሆኖም የኦሮሞ ማህበረሰብ እና የኦሮሞ ነጻነት ሰራዊትን ለይቶ ጥቃት ለማድረስ ሲያሴሩ የኋላ ቀር ፖለቲከኞች ጥንሰ ሀሳብ ነው ሲሉም ተችተዋል። የኦሮሞ ነጻነት ሰራዊት ሰላማዊ ሰዎችን በተለይም የቤተ ክርስቲያን አባቶችን መግደል ይቅርና በዓላማው የሚቃረኑ ጠላቶችን ስማርግ ሰብአዊነት በተሞላው መልኩ እንደሚያስተናግደውም ገልጸዋል። በመጨረሻ የኦሮሞ ነጻነት ሰራዊት ከህዝብ አብራክ የወጣ ለህዝብ የቆመ እውነትን ተገን አድርጎ የሚንቀሳቀስ እንዲሁም በዘር በዘርና በሃይማኖት እኩልነት የሚያምን ብሎም የሚያከብር ታጋዮችን ማንኛውም አይነት አስከፊ ድርጊቶች በህዝብ ላይ የማይፈጽም እና ከአሁን በፊትም እንዳልፈጸመ ተናግረዋል። ትኩረታችን ከግለሰቦች ጋር ሳይሆን ከአምባገነኑ የኦሮሞ ጠላት ከሆነው ከብልጽግና መንግስት ጋር ነው ሲሉም አጥኖት ሰጥተዋል። ይህ በእንዲህ እንዳለ የገዳሙን አባቶች እና ምዕመናንን ቦረና ባሬንቱ ቻነል አነጋግሯል። እንዲህ ስሉም ተናግሯል። እለተ ዓርብ 11 ሰዓት አካባቢ ታጣቂዎች በቤተ ክርስቲያኗ ግቢ ገብቶ የገዳሙን ባዕታዊ አባት እና ሌሎች አገልጋዮችን ገሎ ወዲያው ከአካባቢ ተሰውረዋል። ሆኖም ግን የትኛው አካል እንደሆነ መለየት አልቻልንም ብለዋል በቀጣይ የክረምት ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ እንደሚከሰት ተነገረ። ኦሮሚያን ጨምሮ በሀገሪቷ የምስራቅ አካባቢዎች በተያያዘው የክረምት ወቅት ቀጣይ ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ እንደሚኖር ብሔራዊ ሜትሮሎጂ ኢንስቲትዩት አስታወቀ። ቀደም ባሉ ዓመታት በድሬዳዋና በሌሎች ለጎርፍ ተጋላጭ የሆኑ አካባቢዎች ቀውስ ያስከተሉ የጎርፍ አደጋዎች መኖሩንም ኢንስቲትዩቱ ጠቁሟል። የዘንድሮ የክረምት ከፍተኛ የዝናብ ሁኔታ እና የጎርፍ አደጋ ሳቢያ ከፍተኛ ቀውስ የተመዘገበባቸው አካባቢዎች እንዳሉ በኢንስቲትዩቱ የሶማሌ ክልል እና አጎራባች አካባቢዎች የሜትሮሎጂ ትንቢያ እና ቅድመ ማስጠንቀቂያ ዴስክ መሪ አቶ አሸናፊ ሙሉነ ገልጸዋል። ድሬዳዋ እና በድሬዳዋ ዙሪያ እንዲሁም ከጭን አክሰን እስከ ጅጅጋ ባሉ የጎርፍ መፋሰሻ መስመሮች ላይ የክረምቱን የከባድ ዝናብ ያስከትላል፣ ሲሉም አብራርተዋል። ለጎርፍ ተጋላጭ በሆኑ በድሬዳዋና ጅጅጋ አካባቢ ቅድመ ማስጠንቀቂያ ተጠናክሮ መቀጠል እንዳለበትም አሳስበዋል። ዘገባው የጀርመን ሬዲዮ ነው። የኤሌክትሪክ አገልግሎት ታሪፍ በአራት መቶ ፐርሰንት እንደሚጨምር ተገለጸ። የ400% የታሪፍ ጭማሪ ይደረጋል ተብሎ የሚጠበቀው የኢትዮጵያ ኤሌክትሪክ አገልግሎት እና የኢትዮጵያ ኤሌክትሪክ ኃይል እንደ አውሮፓውያን አቆጣጠር 2024 እስከ 2028 ባሉት ተከታታይ ዓመታት የኤሌክትሪክ ታሪፍ እንደሚጨምር ሪፖርት አመላክተዋል። ለኤሌክትሪክ ኃይል እና ለኤሌክትሪክ አገልግሎት መስሪያ ቤቶች ገቢ መሰብሰብ እንዲችሉ እና የፋይናንስ ሁኔታ አቅሙን እንዲያሳድግ በማድረግ የብሔራዊ ኤሌክትሪክ መስመር ወይም ግሪድ ማስፋፋት እንዲወጣ ያስችላልም ተብለዋል። የዋጋ ግሽበት መጠን እየታየ ተጨማሪ ማስተካከያዎች እንዲኖሩ መደረጉን በዝቅተኛ የኑሮ ደረጃ በሚገኙ ተጠቃሚዎች ላይ ተግዳሮት እንደሚፈጥር እና ተጠቃሚነትን ፍላጎት እንደሚቀንስ የሪፖርተር ጋዜጣ አስነብቧል። በጉዳይ ዙሪያ አንዳንድ ያነጋገርናቸው አካላት እንደገለጹት መንግስት በህብረተሰቡ ላይ የተለያዩ ጫናዎችን በመፍጠርና በማወዛገብ የራሱን ጊዜ የማራዘሚያ ዘዴ እየፈጠረ ነው ሲሉ ተደምጧል። ውድ የቦረና ባሬንቱ ቻናል ተከታዮቻችን፣ የዛሬውን ዜና በዚህ ያጠናቀናል። በሌሎች አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። መረጃዎች ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን።